ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን ይሳርስ ቤተሰቦቼ ዛሬ ሶስት መሰረታዊ መረጃዎችን ይዤላቸዋለሁ። የመጀመሪያው በኢትዮጵያና በኬንያ ጎረቤታማ ሀገሮች መካከል ያለ የኢኮኖሚ ፍትጊያ ኬንያን ቅድሚያ ሰጥቷታል። የአይኤምኤፍ ሪፖርት ወጥቷል። ስለዚህ የ2025ቱ ግዙፍ የምስራቅ አፍሪቃ ኢኮኖሚ ኢትዮጵያ ናት የሚለው ለረጅም ጊዜ ተይዞ የነበረውን ስም ተገልብጧል። ስለዚህ ኬንያ የኢትዮጵያን ኢኮኖሚ በልጣታለች። በምስራቅ አፍሪካ ከዚህ በኋላ ግዙፍ ኢኮኖሚ እየተባለ የሚነገረው የኬንያ ነው የሆነው። ይህም በተመለከተ የአይኤምኤፍን ሪፖርት በግልጽ እዚህ ላይ ያለውን ነገር አሰማቸዋለሁ፣ ውድ ቤተሰቦቼ። በሌላው ደግሞ ዩናይትድ ኪንግደም በጣም አደገኛ ፕሮጀክት ይዛ መታለች። በጣም ጨካኝ ደስ የማይል ፕሮጀክት ይዛ መታለች። የፀሐይን ብርሃን ጨረሩን አደበዝዛለሁ የሚል በጣም ቆሻሻ የሆነ ፕሮጀክት ይዛ መታለች። አወዛጋቢ ተብሏል። ፕሮጀክቱም እንግዲህ ከአካባቢ ሙቀት መጨመር ከሌሎችን ጉዳይ ጋር ተያይዞ ራሴን ለመጠበቅ ነው የምትለው። የእግዚአብሔር ቁጣ የእግዚአብሔር ኃይል በእንደዚህ አይነት በትዕቢት በተሞላ ፕሮጀክቶች አማካኝነት ምድርን እያጠቃት እየቀጣት እንዳለ እናውቃለን። ስለዚህ ይሄም በተመለከተ በግልጽ በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያቸዋለሁ። መጽሐፍ ቅዱስ ስለ እንደዚህ አይነት ነገሮች የሚለውንም ጭምር እነግራቸዋለሁ። በሶስተኛ ደረጃ ኦክላሃማ የምትባለዋ የአሜሪካ ግዛት በጎርፍ አደጋ ተጠለቅለቃለች። ከዚህ ፕሮግራም እንጀምራለን። በጣም መሰረታዊ ነው። እንግዲህ በዘመኑ ፍጻሜ ላይ እየሰማን ያለናቸው ነገሮች በጠቅላላ እንዲያነቁን፣ ውድ ቤተሰቦቼ እንድንባንን፣ እግዚአብሔር የሚነግረን ነገር እንድናዳምጥ ግድ ይለናል። እንደዚህ አይነት ነገር የምንዘናጋ ከሆነ በሕይወታችን ላይ ዋጋ እንከፍላለን። የጌታችን ኢየሱስ ክርስቶስ መምጫ መቼ እንደሆነ አናቀውም። በየቀኑ ግን በምድራችን ላይ የምንሰማቸው ዜናዎች በጠቅላላ ለጆሮ ጭው የሚያደርጉ በጣም ከባድ ናቸው። ስለዚህ አለማችን ላይ እንዲህ አይነት ነገሮች ተደጋግመው ሲመጡ ቆመን ልናስብ ቆመን የእግዚአብሔርን ክብር ልናስብ ልናሰላስል ይገባናል። ውድ ቤተሰቦቼ በጣም ዴድሊስት የሆነ የአየር ባህሪ ነው፣ በአሜሪካ በተለይም በመካከለኛው ኦክላሆማ ግዛት አካባቢ እየታየ ያለው። ይህንን ጠቁሚያችው ፕሮግራሜን እጀምራለሁ። አብራችን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ከዚህ ፕሮግራም ቀደም ብዬ ግን መጠቆም ያለብኝ መረጃዎች አሉ። በሚገርማችሁ ደረጃ ቀደም ብሎ እንግዲህ በ አውሮፓ ብላክ አውት ተፈጥሯል። እንግዲህ የደቀደቁ ሌሊቶችና ቀናቶች በስፔንና በፖርቹጋል እንዲሁም በከፊል የፈረንሳይ ክፍሎች አካባቢ ጭምር እነዚህ የብላክ አውት ወይም ደግሞ ጨለማ ቀናቶች ተስተውለው ትላንት መረጃውን ነግሬያቸዋለሁ። ከዚህ ጋር ተያይዞ ምክንያቱ ምንድነው የሚለውን ነገር በተመለከተ በግልጽ እየተነገረ ያለው ኢንዲውስድ አትሞስፌሪክ ቫይብሬሽን የሚባል ችግር አለ በሚል ገልጸውታል። ኢንዲውስድ አትሞስፌሪክ ቫይብሬሽን። በጣም የሚገርመው ይሄ የአትሞስፌሪክ ቫይብሬሽን አትሞስፌር በራሱ ከባቢ አየር በተፈጥሮ የሚርገበገብ ኔቸር አለው እንደምታውቁት። ነገር ግን እዚህ አሁን ባለው ሁኔታ ላይ ከፍተኛ ኢንዳክሽን ፈጥሯል ወይም ደግሞ የመዋዠቅ ባህሪና የመጨመር ባህሪያቶችን አከታትሎ አምጥተዋል። እነዚህ በከባቢ አየር ላይ የሚታዩት ኢንዳክሽኖች ወይም ደግሞ ከባቢ አየርን ባህሪ የማነሳሳት የመጨመር ባህሪ ያለባቸው የኤሌክትሮማግኔቲክ ሞገድ ጋር የተያያዙ ሁኔታዎች በአለማችን ላይ አሁን በጣም ብዙ ያልተጠኑ ናቸው በጣም የሚገርመው ይህን ጉዳይ ተመልክቶ ሪሰርች እንኳ ብታደርጉ በቂ መረጃ ራሳቸው ሳይንቲስቶቹ ራሱ በዚህ ዙሪያ ላይ አልሰሩም በሚገርማቸው ሁኔታ ግራ ተጋብተዋል ለምን ይሄ ነገር እንደሆነባቸው ራሱ አያውቁትም ይሄ የሚደንቀው እንግዲህ ዓለማችን ይህንን ነገር ማድረግ ወይም ደግሞ ን ነገር የሚያክል እውቀት አለኝ ብላ የምትመካበትን ነገር በተመለከተ ለምን የዚ ኤሌክትሪክ ኃይል መዋዠቅ ወይም ደግሞ የከባቢ አየር የርግግቢት መዋዠቅ ያመጣው ነገር የኤሌክትሪክ ኃይልን ሙሉ ለሙሉ ድርግም እስኪያርግ እስኪያጠፋ ድረስ መድረሱን በተመለከተ በጣም የሚያሳስብ ምንም አይነት በቂ መረጃ ሳይንቲስቶቹ የሌላቸው መሆኑም ደግሞ የሚያስደነግጥ ሆነው አገኝተውታል ይህም በተመለከተ ስለዚህ ገብታችሁ እናንተ ራሱ ምንድነው አትሞስፌሪክ የቫይብሬሽን ኢንዳክሽን ምንድነው ብላችሁ ብታነቡ ራሳቸው ገና ብዙ ጥናት እንዳላደረጉበት ራሱ ይናገራሉ። አወኩኝ የሚለው ማህበረሰብ የእግዚአብሔርን ጥበብ ሊያቀውም ሊመረምረው አይችልም። ገና የጫጨ እውቀት እንዳለው የሰው ልጅ ሊረዳ እንደሚገባ እግዚአብሔር የተናገረበት ሞመንት እንደሆነ በትክክል እንረዳለን። ሌላኛው ከሰሞኑ ካሉ ነገሮች መካከል አንደኛው በፊሊፒንስ ኢራብት አድርጓል። ቦሉሳን የሚባል ቮልካኖ አለ። ታዋቂ ቮልካኖ ነው። ይሄ ቮልካኖ ፈንድቷል። የፈነዳበትን ምክንያት በተመለከተ በቂ ማብራሪያ ብዙ አልተሰጠም። ነገር ግን ከፍተኛ የሆነ አመድ ወደ ሰማይ ለቋል። ይሄ እንደምታውቁት እንግዲህ በጣም ከባድ ነገር ነው። የከባቢ አየር ሙቀትን በመጨመር አውሮፕላኖች መብረር እንዳይችሉ በመከልከል ሌሎችም ነገሮች ከሚስተዋሉባቸው ጉዳዮች መካከል አንዱ ይሄ እንደሆነ ይታወቃል። ስለዚህ ቡልሳን የሚባለው ቮልካኖ ኢረብት ማድረጉ 4.5 ኪሎ ሜትር ያክል ወደ ላይ ደግሞ ይሄንን አሽ ወይም ደግሞ ይሄንን አመዳማ ነገር ወደ አየር መልቀቁ ተዘግቧል። ስለዚህ ዓለማችን በየጊዜው የሚመጣባትን ዜናዎች በተመለከተ በአስተውሎት እግዚአብሔር የተናገረው ነገር ይሆን ዘንድ ግድ ስለሆነ ይሆን ዘንድ ያለው ነገር ልንዘጋጅ እንደሚገባ መጠቆም እፈልጋለሁ። ወደ መረጃዎቼ ልለፍ። ኦክላሃማ በከፍተኛ የሆነ የጎርፍ መጥለቅለቅ አደጋ ተመታለች። እንግዲህ የአሜሪካዋ ግዛት ኦክላሃማ በቴክሳስም አካባቢት በተመሳሳይ መልኩ ይሄ ኦልሞስት ከፍተኛ የሆነ የጎርፍ መጥለቅለቅ አደጋ ከቅዳሜ ጀምሮ ተከስቷል። የከባቢ አየር ሙቀት መጨመርን ተመልክቶ እየተከሰቱ ባሉ ነገሮች ላይ በጣም በጣም የሚገርም መረጃዎች እየወጡ ይገኛሉ። ባልታሰበ ወይም ደግሞ እንደዚህ ይሆናል ብለው ባልጠበቁ ሞመንቶች በጠቅላላ መሬታችን ላይ የጎርፍ መጥለቅለቅ አደጋ እንደቀላል እየሆነ ያለበት ጊዜ ላይ ነው ያለ ነው ይሄ የመጥለቅለቅ አደጋ ሲከሰት በከፍተኛ ደረጃ ድንጋጤን እንደፈጠረባቸው እንደገናም ደግሞ ገፊ የሆነ በጣም ድንገቴ የሆነ ሲቪር ዌዘር ወይም ደግሞ አደገኛ የሆነ የከባቢ አየር ለውጥ የመጣበትን ማመላከቻ እንደሆነ ዜናዎቹ እየተነገሩ ይገኛሉ። እነዚህ ሲቪር ዌዘርስ እንደሚታወቀው ትላንት ሰኞን ጨምሮ ዛሬም ጭምር ኦክላሃማን ግዛት አ ሲቪር ስቶርም ሪስክስ ሉም ትሩ አውት ዘ ዊክ ሳምንቱ ሙሉ ዘልቆ ሊሄድ እንደሚችል የሚያሳዩ ዘገባዎች ደጋግመው እየመጡ ይገኛሉ። እንደሚታወቀው ከምንም በላይ የበረዶ ምትና ቶርኔዶ እንደ ሪስክ ፋክተሩ ነው። ዛሬ ማክሰኞ ይሄ ነገር እየተነገረ ይገኛል። ኤፕሪል ሃዝ ኦልሬዲ ቢን ራንክድ ዘ ሴኮንድ ዌቴስት ኤፕሪል ኦን ሪኮርድ በአለም፣ በአለም በአሜሪካ ታሪክ ሁለተኛው ከፍተኛ ደረጃ የተመዘገበ ዌይተስት ና በእርጥበታማ አየር የያዘ ጊዜ እንደሆነ በሪከርድ እንደተያዘ የዚህ ዘንድሮ ኤፕሪል በአሜሪካ እንደዛ እንደተያዘ ይሄ ጥናቶች ወይም መረጃዎቹ ያመላክታሉ። ኦን ኤፕሪል 19 ፒፕል ዳይድ ን ፍሉድ ወተር ን ሙር ሙር በሚባለው ቦታ ላይ ሰዎች በውሃ መጥለቅለቅ ወይም መዋጥ ምክንያት እንደሞቱ ሪፖርቶቹ ያሳያሉ። ስለዚህ እኔና መሰል ነገሮችን ስንሰማ ውድ ቤተሰቦቼ ጌታ አስቀድሞ የነገረንን እንዳንረሳ ልብ ይለዋል። ምክንያቱም በዘመኑ ፍጻሜ ላይ በየስፍራው ጎርፍ፣ መጥለቅለቅ፣ አደጋ፣ መሬት መናወጥ፣ ተራሮች ፍንዳታ፣ ሌሎችም በየቀኑ ኮንቲኒስሊ የሚሰማበት ጊዜ መሆኑን ልትዘነጉ አይገባም። ስለዚህ ልትነቁ የእግዚአብሔርን ድምፅ ልታዳምጡ፣ እንደገናም ደግሞ ልንባንን እንደሚገባ መጠቆም ወዳሉ ወደ ሶስተኛው መረጃ ያለፍላችሁ ውድ ቤተሰቦቼ፣ የዩናይትድ ኪንግደም ሳይንቲስቶች አ ትራይንግ ቱ ዲም ደ ሰን ፀሐይን ለማደብዘዝ እና ዲም ለማድረግ እየተሰራ ነው ያለ ነው በሚል ዜናዎቹ በትክክል እየነገሩ ነው ይገኛሉ። ዩኬ ሳይንቲስት ጻራ ባውቶ አቴም ቱ ዲም ደ ሰን፣ እንዴት ተደርጎ ፀሐይን ዲም ለማድረግ ለማደብዘዝ ምን አይነት ክፋትና ሀሳብ ነው ያዙት? ይህም በተመለከተ እንግዲህ የዩናይትድ ኪንግደም መንግስት ይህንን ኮንትሮቨርሽል የሆነ ጂኦ ኢንጂነሪንግ ኤክስፐሪመንት ነው። በዚህ ኤክስፐሪመንት ላይ ኦልሞስት አፕሩቭ ሊያደርገው ተዘጋጅተዋል። ይህም ኤሪያ የሚባል አድቫንስድ ሪሰርች ኤንድ ኢንቨንሽን ኤጀንሲ የሚባል ተቋም አላቸው። ይህም የሀገሪቱ መንግስታዊ አካል ነው። ቴክኖሎጂዎች ላይ የቴክኖሎጂ ፕሮጀክቶች ላይ ፈንድ ያደርጋል። አሁን ባለው ሁኔታ ላይ እንግዲህ 50 ሚሊየን ዶላር የራሳቸውን ፓውንድ የመደቡበትን በተለይም ደግሞ በዝቅተኛ ደረጃ ላይ ስሞል ስኬል ትራያል የሚባል ለአጭር ጊዜ የሚቆይ ፕሮጀክት በሚል ይሄንን ፕሮጀክት ስፖንሰር እያደረጉት ይገኛሉ። ይሄንንም ሲናገሩ ከግሎባል ዋርሚንግ ወይም ደግሞ ከከባቢ አየር ሙቀት መጨመር ጋር ተያይዞ ያለብንን ችግር ለመቅረፍ ያመችናል የሚል ነገር እንዳላቸው በጥናቱ ላይ ያሳያል። ሳይንቲስቶቹ ይሄ በተለይ ጂኦ ኢንጂነሪንግ ፕሮጀክቶች የሚባሉ ወይም ደግሞ በሰማያት ላይ የሚደረጉ ነገሮችን ለከባቢ አየር ሙቀት ሲሉ ለተፈጥሮ ምናምን ሲሉ ማሻሻያ እናደርግበታለን የሚል የኢንጂነሪንግ ፕሮጀክቶቻቸው ላይ ደብል ዳውን አድርገውታል። ይሄ በጣም ከባድ ነገር ነው። በተለይ ክላይሜት ኢንተርቬንሽን ታክቲክስ የሚባሉ በክላይሜት ላይ የከባቢ አየር ሙቀት መጠንን ለመቀነስ በሚል በሚሰሩ ፕሮጀክቶች ላይ የሚያደርጓቸውን ኢንቨስትመንቶች በተመለከተ ታክቲክ እና ፕሮጀክቶች ይዘው ይሰሩበት ያሉት ነው። ለዚህም የሚጠቀሙት ሰኪንግ ካርቦን ዳይኦክሳይድ አውት ኦፍ ዘ አትሞስፌር ካርቦን ዳይኦክሳይድን ከአትሞስፌር ላይ ሳክ የማድረግ ወይም ስቦ የማውጣት አይነት ፕሮጀክቶች አንደኛው የዚህ አካል እንደሆነ ይታወቃል። በዚህም የተነሳ የፀሐይን መጠን ዲም ሊያደርጉ የሚችሉ ኬሚካሎችን በአየር ላይ የመርጨት ጉዳይም ተያይዞ ይነሳል። አብዛኛዎቹ እንግዲህ ሞስት ጂኦ ኢንጂነሪንግ የሚባሉ ሙከራዎች በጠቅላላ ስናይ ከፍተኛ የሆነ የፀሐይን ሙቀትና ጨረር በመከላከል ላይ የሚያተኩሩ ፕሮጀክቶች ናቸው። በአብዛኛው የሚደረጉት እንደዚህ ናቸው። በተለይ ፓርቲክሎች ሪፍለክቲቭ የሆኑ አንጸባራቂ የሆኑ ፓርቲክሎችን ወደ አትሞስፌር መልቀቅ ይገኝበታል። እንደገና ደግሞ የፀሐይ የሲ ወተሮችን ወይም ደግሞ የውሃ ክፍሎችን በክላውድ ደረጃ ብራይቴስት ሆነው ወይም ደግሞ አንጸባራቂነት እንዲኖራቸው አድርጎ ይህንን መልሶ የፀሐይን ጨረር ለመከላከል የሚደረጉ ፕሮጀክቶች እዚህ ውስጥ ያካትታሉ። እሱ ብቻ አይደለም። ከምንም በላይ አሁን ላይ ደግሞ ዲሚንግ ዘ ሰን የሚሉት ቴክኒክ ይዘዋል። ይሄ የፀሐይን ጨረር ዲም የማድረግ ወይም የማደብዘዝ ተግባር ውድ ኖት አድሬስ ዘ ሩት ካውዝ ኦፍ ዘ ክላይሜት ዲዚዝ በሚል ዶክተር ፒተር ኤርቪይን ይናገራሉ። በእርግጠኝነት ለመናገር ይሄ በጣም አደገኛ ፕሮጀክት ነው ብለው ይናገራሉ። የፀሐይን ጨረር መጠን ዲም ለማድረግ ለማደብዘዝ የሚካሄድ ጥረት ማለት ነው። ይሄም ደግሞ ኦልሞስት በፀሐይ ጨረር ላይ የሚደረግ ቴክኒክ እንደሆነም ይናገራሉ። ፀሐይ ጨረሩን መሰረት አድርገው ጨረሩ እንደሚታወቀው ፎቶን ላይ የሚሰራ ስራ ነው። እግዚአብሔር መድቦ በለቀቀው ፎቶን ጨረሩ ዙሪያ ላይ ትኩረት አድርጎ ያንን ለማደብዘዝ የሚካሄድ ፕሮጀክት ነው። ይሄ ደግሞ የሰው ልጅ በራሱ ጥፋት ያመጣው ከባቢ አየርን በሙቀት ደረጃ ላይ በዚህ አሁን ባለንበት በተለቀቁ ጋዞች አማካኝነት ምድር በሙቀት እንደዚህ ስትለበለብ የሰው ልጅ የራሱ ተፈጥሮዊ ኪሳራ ሆኖ ሳለ፣ ቀጥታ ደግሞ ከፀሐይ ከፀሐይ ጨረር እግዚአብሔር የጨመረው የፀሐይ ሙቀት ምንም አይነት ሙቀት የለም። የፀሐይ ጨረር በፊትም በነበረበት መጠን ነው ለምድር ለቀቀው። ነገር ግን የሰው ልጅ በራሱ መከላከያውን በመግፈፉና በማንሳቱ የተነሳ የሚመጣውን ቅጣት እንከላከላለን የሚል አሁንም የፍርዖን ልብ ይዘው በትዕቢት የተወጠረ ነገር ለመስራት መሞከር ዋጋ ያስከፍላል በሚል ሳይንቲስቶቹ ወይም ህሊና ያላቸው ይናገራሉ። የሰው ልጅ ከዚህም በላይ እንግዲህ መንፈሳዊ ሰዎችም አባቶችም ሲናገሩ የሰው ልጅ ለመጣበት ተፈጥሯዊ ቅጣትና እግዚአብሔር ላመጣበት ቅጣት የራሱን የትዕቢት መንገድ ተጠቅሞ የእግዚአብሔርን ቅጣት እከላከላለሁ ብሎ ከሚሄደው ይልቅ ንስሐ መግባት መውደቅ ማውደቅ በእግዚአብሔር ፊት መንበርከክ ሲገባ እግዚአብሔር ላመጣብን ጥፋት ቅጣት ይቅር በለን ብሎ ከማለት በላይ መከላከያ እንደሌለ የሚታመን ነገር ሆኖ ሳለ፣ ነገር ግን አሁንም የሰው ልጅ በራሱ እጅ ባመጣው ጥፋት ላይ የእግዚአብሔርን ፀሐይ ጨረር እከላከላሉ እቀንሳሉ ብሎ ለመነሳት መሞከር አደገኛ አደገኛ የእግዚአብሔር ቅጣትና ቁጣ ከታትሎ ሊያመጣ እንደሚችል ይህንን አስፈሪ ፕሮጀክቶች ሰዎች በከፍተኛ ደረጃ ላይ እየተከታተሉ ያሉበት ጊዜ ላይ መሆናችንን መጠቆም ያስፈልጋል ማለት ነው። ስለዚህ በዘመናችን ላይ የአጋንንቱ አእምሮ የበለጠውን ነገር የሰው ልጅ ለማጥፋትና ለማውደም እየሰራ ባለበት በዚህ ሰዓት ላይ እኛም ነቅተን በእግዚአብሔር ፊት ልንጸልይ እንደሚገባ መጠቆም ወዳለው ወደ ሌላ ወደ መጨረሻው መረጃ ልለፍላችሁ። በኢትዮጵያና በኬንያ የኢኮኖሚ ኮምፒቲሽን ዙሪያ ላይ መጠነኛ ቆይታ አላድርግላችሁ። እንግዲህ የአንድን ሀገር ኢኮኖሚ ችግር ለመፍታት መጀመሪያ ቁልፍ የሆነው ነገር ቢኖር በሚል አቶ ጌታነ አማረ የተባሉ ጸሐፊ ሲያስቀምጡት ቁልፍ ነገር ተብሎ የሚጠራው ተርኒንግ ፖይንት ነው። ወይም ተርኒንግ ፖይንት የአንድን ነገር ኢኮኖሚ በመሰረታዊነት ለመለወጥ ብሎም ፖለቲካና ማህበራዊ ችግሮችን ለማስወገድ ብቻ ሳይሆን የኢትዮጵያን ትንሳኤም ኢትዮጵያ ያላትንም ቀጣይ ጊዜ ኃይል እንድታገኝ ለማድረግ ለመከወን ቁልፍ መሳሪያ ነው በማለት ይገልጹታል። የቁልፍ ነገር እንግዲህ ጥቅም ላይ ካልዋልና ችግሮች ካልተፈቱ የሰው ልጅ በከንቱ ሲዳክር፣ ሲለፋ ይኖራል እንጂ ለውጥ ሊመጣ አይችልም በማለት ይገልጻሉ። ለውጥ ማለት ደግሞ አንድ ሰው በጥሩ አካላዊ አእምሯዊና መንፈሳዊ የተገነባ ሰው መፍጠር ማለት ነው ብለው ይናገራሉ። ይህንን ለማድረግ ደግሞ ጥሩ ኢኮኖሚ ያስፈልጋል። ጥሩ ኢኮኖሚ ለማምጣት ጥሩ የኢኮኖሚ ስርዓት መፍጠር ያስፈልጋል ብለው ይሞግታሉ። ጥሩ የኢኮኖሚ ስርዓት ለመፍጠር ደግሞ መነሻችን የኢኮኖሚ ተርኒንግ ፖይንትን ማወቅ ሊሆን ይገባል በማለት እዛ ላይ ይገልጹታል። ይህንን ለመረዳት ደግሞ በሚል እሳቸው ይገልጻሉ። የአንድን ሀገር ኢኮኖሚ እንቅስቃሴ መሰረታዊ ግብአት ናቸው የሚባሉት የሰው ኃይል፣ ተቋማት፣ የኢኮኖሚ ሴክተር፣ የማክሮ ኢኮኖሚ ፖሊሲ ትስስር ፈጥረው የሚያደርጉት እንቅስቃሴ የተሳካና የሰመረ በመሆን ኢኮኖሚን በከፍተኛ ደረጃ ያሳድጉታል ማለት ነው ብለው በጽሁፋቸው ላይ ያስቀምጡታል። ስለዚህም የተርኒንግ ፖይንት ምንነትን ከተረዳን የኢትዮጵያን ኢኮኖሚ ችግር መረዳትና መፍታት ይቀልናል ማለት ነው። የኢትዮጵያ ኢኮኖሚ ችግር የማክሮ ኢኮኖሚ ስብራት እንደሆነም ታምኖበታል። ይህ ከሆነ የማክሮ ኢኮኖሚ ስብራት ማለት ምን ማለት ነው? የተሰበረው ሴቱ ጋር ነው የሚለውን ማወቅ ችግሩን ለመፍታት መሰረታዊ ጥያቄ መሆኑ ሊታወቅ ይገባል በማለት ጽፈውታል። እንግዲህ ማክሮ ኢኮኖሚ ለአንድ ሀገር ኢኮኖሚያዊ እድገት መሰረታዊ ጉዳይ ነው። ችግር ከደረሰብን ግን ለሁለንተና ኢኮኖሚ፣ ፖለቲካና ማህበራዊ ቀውስ የሚዳርግ መሆኑ ሊሰመርበት የሚገባ ጉዳይ ነው። ማክሮ ኢኮኖሚ ማለት የአንድን አገር አጠቃላይ የኢኮኖሚ ሁኔታ የሚያጠና ነው። በአብዛኛው ትኩረት የሚደረግባቸው ጉዳዮች ደግሞ የገንዘብ አስተዳደር፣ የመንግስት በጀት አስተዳደር፣ የታክስ አስተዳደር፣ የውጭ ንግድ ሚዛን አስተዳደር፣ የውጭ ሀገር ገንዘብ አስተዳደር መሰረታዊ ሸቀጦች አቅርቦቶችና ዋጋ አተማመን ይገኙበታል፣ ብለው በጽሁፋቸው ላይ አስቀምጠውታል። እነዚህን ለመቆጣጠርና ጤናማነታቸው ለመጠበቅ ደግሞ የማክሮ ኢኮኖሚ ፖሊሲ መሳሪያዎች ጥቅም ላይ ይውላሉ። ከነዚህ መካከል የገንዘብ ፖሊሲ፣ የፊዚካል ፖሊሲና መሰረታዊ እቃዎችን ዋጋ ይገኙበታል። ከዚህም በመነሳት አብዛኛውን ጊዜ የኢኮኖሚ ስብራት ገጥሟቸዋል የሚባለው ከፍተኛ የዋጋ ንረት ወይም ውድቀት ሲገጥማቸው ስለሆነ ሀገራት ላይ ይሄ ይታያል። ውጭ ንግድ ሚዛን ሲዛባ፣ ከፍተኛ የአገር ውስጥና የውጭ ብድር ጫና ሲገጥመን ወይም ደግሞ የመክፈል አቅማችን ሲዳከም፣ የስራ አጥ ቁጥራችን ሲጨምር፣ የመንግስት በጀት ጉድለት ሲታይበት፣ የውጭ ምንዛሬ ክምችት ሲቀንስ፣ የኢኮኖሚ ፖሊሲ መሳሪያዎችን ጥቅም ላይ በማዋል ችግሩን መቅረፍ ሳይቻል ሲቀር፣ ማክሮ ኢኮኖሚው ስብራት ገጥሞታል ተብሎ ይበየናል በሚል በግልጽ አስቀምጧል። ከእነዚህና መሰል ጉዳዮች እንግዲህ በመነሳት በአሁኑ ጊዜ በዓለም ላይ ለሚገጥሙ የማክሮ ኢኮኖሚያዊ ችግሮች እየተወሰዱ ያሉ የማክሮ ኢኮኖሚ ፖሊሲ እርምጃዎች ፈጣን መፍትሄን እያመጡ አይደሉም። ለምሳሌ በሀገራችን ያለውን ነገር በትክክል ማየት እንችላለን። ይሄና መሰል ጉዳዮችን አይተን ኢትዮጵያ አሁን ባለችበት ሁኔታ ላይ በከፍተኛ የኢኮኖሚ ስጋት ውስጥ እንደተቀመጠች መረጃዎቹ ያሳያሉ። ከዚህ መነሻነት እንግዲህ ኬንያ ሴቱ ዲትሮን ኢትዮጵያ አስ ኢስት አፍሪካስ ላርጅስት ኢኮኖሚ የሚሉ ዜናዎች እየተነገሩ ይገኛሉ። ኬንያ የኢትዮጵያን ኢኮኖሚ ቀድማዋለች። እንግዲህ የኢስት አፍሪካ ኢትዮጵያ አስ ኢስት አፍሪካ ላርጅስት ኢኮኖሚ እንደነበረች ይታወቃል። በ25 አኮርዲንግ ቱ ኒው ፕሮጀክሽንስ ፍሮም ዘ ኢንተርናሽናል ሞኔታሪ ፈንድ ኬንያ ኦቨርቴክስ ኢትዮጵያ ኬንያ የኢትዮጵያን ወስዳታለች ማለት ነው። ስለዚህ ፕሮጀክሽኑ ለ2025 ከፍተኛ የኢኮኖሚ ሚኖራት ኢትዮጵያ ነበር ተብሎ የተገመተው ፎልሶናል። ኬንያ ይህንን ኦረዲ ወስደዋለች ሺፍት ካምዝ ኢን ዘ ዌክ ኦፍ ሻርፕ ዴቫሉዌሽን ኦፍ ዘ ኢትዮጵያን ብር ላስት ጁላይ። ሽፍቱ የመጣው ከየት ነው የሚባል ባለፈው ጁላይ ወር ላይ የኢትዮጵያ ገንዘብ እንዲረክስ ከመደረጉ አንጻር የመጣው ፈተና እንደሆነ በግልጽ እዚ ላይ ያሳየዋል። ፓርት ኦፍ ኤ ብሮደር ኤፈርት ቱ ስታቢላይዝ ዘ ኢኮኖሚ አንድ አድቫንስ ላርጅ ዲሌድ ዴት ሪስትራክቸሪንግ ቶክስ በሚል እንግዲህ ያኛው የኢትዮጵያ የእዳዋን ለማቅለል ና ሌሎች ጉዳዮች ሲባል አውርታው አድርጋው የነበረው የወሰደችው እርምጃ ኢኮኖሚዋን ፈጥፍጦታል ማለት ነው። የኬኑ የኬንያ ኢኮኖሚ ቀድሞ ተገኝቷል ማለት ነው። የአይኤምኤፍ ፎርካስት እንደሚያሳየው የኬንያ ግሮስ ዶሜስቲክ ፕሮዳክት ወይም ጂዲፒዋ በ132 ቢሊዮን ዶላር በ2025 የኢትዮጵያን 117 ቢሊዮን ዶላር ማለፉን መረጃዎቹ ያሳያሉ ማለት ነው። እነዚህ ሁሉ ነገሮች ስንመለከት እንግዲህ በጣም ከባድ የሆኑ እስራቶች በኢትዮጵያ ኢኮኖሚ ላይ ተፈጥረዋል። በተለይ ዲቫልዌት መድረጉ ገንዘብ እንዲረክስ መደረጉ ለኢትዮጵያ ኢኮኖሚ መላሸቅ ትልቅ አስተዋጽኦ እንዳደረገ መረጃው ያሳያል። እነዚህ መረጃዎች በመጠኑ ላካፍላችሁ ብዬ ነው። ውድ ቤተሰቦች ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ከቀጣይ ይዘላችሁ ከምንቀርበው ፕሮግራሞች ጋር ድንቅ ጊዜውን ላችሁ እውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ!